በአሁኝ ቀነ ማለቅ ነግዳ ይዛው ልኮም መጣሁም በመጀመሪያ ለዚህ ፕሮግራም ታዳሚ ተሆንም ወይም ተመልካቾችኛ የኬርታ ግሎባል ሳሆን እንደ ቤተሰቦች ማለቅ ነግዳ ይዘው ልኮም መጣሁም የአትፊሳ ጨውታ ንጫወቱ በታሪክኛ ዙሪያ በአካባቢኛ ማይኖ በገየተኛ ማይኖ ተማን ነብሩ ምን ይመስሉ ምን ይኖ በጅኛ ምን ነው ምን ያንስ ነው ምን ይጎል ነው ሁሉም ነገር ንጫውቱ ዚማ ያጫውተነ ነግዳ ማለቅ ነግዳ አይነ ነው እድሜ ተጤና ተገልፍ ተጸጋ ጊዜ ያንበርልነ ጉርዛዞችኛ ማለቅ ንትበርመጉን ቲፍትየን በዚ ፍትም አትመርሙነም አለመት ክነም ይጨሙ አውራር ክነም ይጨሙ እውቀት ክነም ሰፊን ትንገራንን ሊቀህሩያን ብርሃኑ ዋካ ይብሎምን የሽልም ያገርኛ ጉርዝንም አሁን ተግርዝን ያሰንብትልነ ትድሜ የድብልም ጊዜ ያበልነ ጮታኛ ማለቅ ቁም ነገር ይዘ ይመስሌው የአወራረኛ ወይም የጮታኛ ዋኔ ፍሬ ርእሰዋን ምንን በክስታኔ ምድር ማይኖ ምን ይኖ ወይም ክስታኔ ማተምን ይኖ ይብል ርእስን ያለነ በዚህ ውሽጣ ማለቅና ነሳን ነገር ነው የተልብኛን እጫወቱ ሁልም ድህም አጥማማ ነው መጫ ድረስ አብዬ የቢና የባዬ ጮታ ርቀናንም ጎይ ጮታኛ ተልብኛን ከኤርታ ግሎባል ሳውንድ በበተት ጊዜ ተጋኘንም ተለያይም ጋዜጠኞች ጊዜ ተዚ ተቋም አባላት ጊዜ ማለቅ ጊዜ ተጋኘንም ማለቅ ጮታ ተጫወትንም አሁን ፈያ ነገር እንጨዋቱ ይመስለውና ክስታኔ ወይም ሶዶ ክስታኔ ብሎ ይክልል አገረው መነሻን መድረሻዋን ወሰነዋን ይቲ ነበር። አሁ ያለወይ ደረጃ አሁ ያለወይ ገየት ያለወይ ቅበት ዚጫ ያህል ነበር ወይ ድሮ በተት የሆነውም የውዱቃይ ነው ይሰሞቃይ ነው እና ምን ዞም የስበሰበንም ጊዜ ማለት የሆነ አሁን ሽል በመንግስት መዋቅር ያቡ ካርታና ያለን ይዞታ ማለስን ማ ኪት ወረዳን የሆነ ድሮ ይቲ ያህል ነበር። በተትነተው አወራራኋን ይቲ ድረስ ይሰላ ነበር። ታሪክሙ፣ ግዛትሙ ምን ያህል ድረስ በተት ነበር? በክስታኔ ምድር ምን ነበር? ማ ነበር? የብሊ ነገር በበተተውን ጫወቱ እች መነሻዋን ወሰነው ይቲ ነበር ድሮሃን አሁ እዝጌር መቼም ለዚህ ቀነ ያሰላነ አምላክ እዝጌር ምስጋና ይግባል። የዲምማ ገረስኩም ለዚህ ሊሻልኝ ያሰላይ አምላክ ምስጋና ይግባል። ደሞም እዝጌር ያቆምክ የማይሽሉ የማይጮኙ ባክሙም የሚጠርክሙን ጊዜ ስለሸሙን፣ ስለጠራሙኝ እዲምማ ይቻል ያህል ለዘብር ለዘብር እች እቀርሱ እዝጌር ያቆምክም ደሞ ፈያ ተሻሎችን ተሻሎች ፈያን ይደንቁ። የድሮ የሀገር ሆን ከጨቦ እስከ አምቦ ነው የክስታኔ ሀገር። ከጨቦ እስከ ዘዋ ያል ክልል የክስታኔ ሀገር ሙጥል ጨቦ በል ተኳፎለ ዋኔ የነገሰው ሀገር አጨበር ክስታኔ የነገሰው ነገሰና ሀገር አጨበር አጨበር ጭጭት በጭጭት ኢኑ ከበባ ነው ኢኑ ማዳረጎት ብሎ ሰማው ነው ነበረ ቡ ነገሰ ቡ ነበረ አጼ በርን የትቢል በአሁ በአሁ ጊዜ ኳው ገን በዳረጎትና በዱላ ግፍት በነሳ ጭቅጭቅ ምክንያት በኳ ምንከሸ በኳ ምንከሸ በዛ ጊዜ ጠብ ተነሳም ጥለ ተነሳም ጥለ ተነሳም ዳረጎት ያላገባብ አገባብ ሰብ አይሽ የዳረጎት ባይ እና የዱላ ባይ ተጣለሙም በውረፋ ጨፋ የዳረጎት ባይ በዱላ ባይ እጅሞተም መበዛ ጉርዝ ነሶም በወለኔ በወለኔ አጃሞ አጃሞ በአባዶ ማሌማ በቴሾ በቴሾ በቴሾ በኑረና ገንዛደም በኑረና ገንዛዳ ገንዛዳ ጉርዛዛ ጠሩ በወለኔ አጃሞን በኑረና ገንዛደጠሩ አምስት ጉርዛዛ ማንም ኢነቦትን የልከከሴ የሚነቦት ኢነቦትን አምስት ጉርዛዛ ጠሮሙም ክነም የሀገርኩም አሽሙም አሙም ዳኝ ሙየን አምሳ ጎበዝ አምሳ ቡልኩ አምሳ ውር ኩሉም ቃ ጠፌታን ያዥሙለ እዚ ያዥለይ ያዥለጎይ ተቅ ሀክ ምን የቀነልከይልጎይ የሽፋ ወደረ የቀጨሞች ህባን ጉረት ሙለ ቅናጭ ኪታንገት ፈረስ ኪታንገት ያለን እቁና ፈረስ አምጠን ባለም እዚ ውሰ ነው በአገር የሌለ የሽፋ ወደረ የቀጨሞች ህባን ኪታንገት ፈረስ ጉረት ሙለ ቅናጭ አምጠን ባለም የማይባለው አይን ቃይ አይኮን ቃይ ይብል ጎይ ዚጎይ አይቸልት ቃይ በቃ አዘናምጌሃን ገባሁ ዱላ ዱላ አዘነም ጌሃን ገባ አርዮን አዘነም ጌሃን ገባ ጉንስሞ ብላ ስጠላም ተጥባለልም አይሸል ቃይ ካደገበት ቀ ምን እንኳ ተበልጎይ ተበልጎይ ልጅትሆን ባለም ትነተነም ወደ እናት አይ ገዋንህም ደህም ሆነ ዝገር ምድር ይወርዱ ሆነ ፈረስኛ ኪታንገት ይወልዱ ብለሙጭ ባለቱም ደምደምም ትብልኝ በላ በላም የመናጊ ፈረስ ጫኑ ዳረጎት ይጨን ጊዜ ይጨን ጊዜ በቃ በውርፋ ጨፋን ይጋጠሙ ጎይ ሌላ ጎይ የዳረጎት ጦር በምድሮ ወደቀምትሽል በምድር ወደቀም ትሽል ጦረኛን በምድር ወደቀም ትሽል ሰብ አጋትን ጭወድቅ በኳ ዛማይ በጨፋ ፈካ ቻፍ ይበልጎ አርዮ ነሳንም ጦሪም ጦሪም ያርዮ ገባ ተቋፎለ ዳረጎት ባመጣ ነጻ በክስታን ከተት ተረፋለት ተረፋን በኳፎለ ጦሮጣ ቦት እ ጦራ ወጣ ተቋፎለ ቲያሳድዱ ምንም ቲብሎ ይቀሱተን እንቀት መቼም አሁ ድረስ እንጋባን ያለ ዛ ጊዜ ዛ በዛ ጠብ ምክንያት አልደበል ጋቢቺ ሚኖ ቋንቂ ማልትሰባሪ ንባሪ ሚኖ ንባሪ ሚኖ አሁ የወያኔ ስርዓት ክፋፈለነም አልደበል። ወረዳሞ በክስታኔ ወረዳ ነበር አሁ ድረስ አሁ ወያኔ ገባ በገባ ጉ አልደበል ይገባ አደለ ሁና ነበር ሁሉም ወገነሽለት ነዲ በዳሙ በዳሙ ዘባማ አለፍኩም በዛም መንግስት ሰራተኞች ደሞዝ ከፋይ ነበር በዳሙ ከፍልም ሩፋ ጨፋ አከፍልም ወደ ዱላ አከፍልም ነነዛም ቴሾ ዘባማ ነነዛምማ ካራቂርቆ ሳማውቴ ይደርግ በደርግ ዘመን በመአይን በኪትሙ በኃይለ ስላሴ ቀረስከሙ በኃይለ ስላሴ ታይ ሆነ በደርግና በወያኔ በኢህአዲግን ዛከተቲሙ እሽልት ሀገሪ ቁናይ ነበርነ፣ ቁናይ ነበርነ። አሁን አልትልያየ ነ አሁን ነው ሰቢ አራበጨበር አራት ቋንቋ ያወሩ ሰቢ አልትልያየ ነ አራት ቋንቋ ያወሩ ወለንኛ ሰማሁ ኦሮምኛ ሰማሁም፣ ክስታንኛ ሰማሁም፣ አማርኛ የአገር ቋንቋማ አረት ቋንቋ ያወሩ የዛገር ሰብ ያጭበረሰብ አሁ አልትለያየነ ብንለያይም ትንለያጋቢቺ ሁም ጋቢቻድሪም ሳቦኘቲም ይኖ ሳቦኘቲም ይኖ ሁም ስለዚ አሁ እኛ ምን አይም ብልይና ንለያይሰብ አደበ ሀገርኛ ጠበበ ምን ዋኔ

ዚት ነው። ሁለት መሮ የሸነ በጣም ደስ ይብሉ በጣም ደስ ይብሉ ገባም ነበር። ጡሪ በዚህ ጡሪ አሁን ጡሪ አወጠሙ ያሁን ማፈጠነ ስለዚህ ማንን ጎይ አንዲስግር አመልኛ

አሁ ባል ደረጃ አሁ ባል ሰነሆን ዙር የሆነ ትሽል ሙት ደም አሁ በዳሙ አካባቢ ምን ጎሳ ይኖ በነገድር አሁ ግድድር ይገየት ባለ ሙቦይ አካባቢ አታቴ አታቲ በጎሳሃነም ስሚጠራው በጎሳ ስሚጠራ ገየት ነው ጎሲማ ገፈሩም ጊዜ የገየት ስም ሌላ ሆነ ነው አሁ ዙሪያ ሆን ትሽል ቦይ ማማ ቢታገየት ይኖ ንጠ ለአሁ በማይ በንቀርስ ባጨበር በንቀርስ ባጨበር ያልም ጎሳዎች ውሪ ውሪ ዱላ አንደኛ ዱላው በል ድልድል ቅምጥሎ በል በተት እኔ ድልድል ቅምጥሎ በል አሁን አልገብ በዛ ግፍትማ አልጋይ ነው አልጋይ ብል ጎሳ ጨዋይ ነው ጨዋይ ነው በተትን መገባሪ አይነት ዳረጎትም ነው ቆኝ ሚ ነው ሪል ቆኝ ነውቆኝ ነው ነው ምሁርነም ማ ጭንቅላት ክነሞ ከባድን በጣም ልክነ ልክነ ቃልም መአይ ክነም የአነጋገር ፈሊጥ ክነሙ ይደንቅሙ በዛ ገኘት ሙስሊሚ ነው እስላሞች ነው በሁሉም ገባሪ ነው ይኖ ቢነብርም እምነት ክነሚፍተው ኦርቶዶክስ ጥንቶሞርቶዶክስበጊዜለለገሙ ሙስሊም ከሆኑ ለገሙ ጴንጤ ሆኑ ማልደበል መነሻሃንም ክርስቲያን ነውክርስቲያንነዘመኖሽሉሙሊሆኑበዘመንይቀሳልይቀሳል ትሽል አሁኛ የጎሳ ስም ንጥራ በባልነ ጎሳ ሞላ ገንዛ ገንዝ አደም በኑረና ገንዛደም ኖ እስላም ሙጭ አድብል በጊዜ ሆነ ክርስቲያን ሆነ ክርስቲያን ይፍቶ መነሻን እስላምን መነሻን መምጣሃን ተሽለዲ ቢሆንም አደም ወበል እስላም ስምን የገንዝ አደም ወበል አሁን ዚማ ዶ ታረብኛ ወይና ሽናዚ ዜና ሲልክም ከንዝ ይብሉ ቃይሎ ከንዝ ወበል በዓረብኛ ክምችቶ በልን ክምችቶ የአደም ክምችት የአደም ክምችት ከንዝ አደም ይብሊ ቃል በኳቶ የመጣ ይሁት እና የአዳም የሀብት ክምችቶ በልን የሀብት ክምችይ ቃል እና እኩል ክነም ክርስቲያን ከሆኑ አው ያለም ያህል ሙስሊሞችን ነን በዛ ያለም ያል ገንዛደም አደም ሙጫ አደም ሌዎች አደም ይብሉ ነው በዳረጎትም የዎች አደም ይቼ ናቼ ይቼ ናቼ አደምም ይኖ ክነም ውጭ አደበል አቦ በዳረጎትም ቼ ናቼ የቼ አደምም ይብሉ ይኖ ይኖይ ተሽል ነበር። አሁ የውቼ አደም ይኖ አደም ሶስት ነም ቁኔ ረሳሁ ነ የማ አደም ይብሎም ተሽል ቁኔ ቼ አደም ቁኔ የገንዘ አደምን አሁ ክነም ውጭ አደብለን በማይ በኑረና ሞለሙ ገባሮች ገባሮች ገባሮ ገባሮ ወበል የጎሳስሞ በል ጎሳስሞ ይግብርም ይነብር የንጉስ ታታ ንጉስ ታታ ይግብርም ወበል ይነብር ሰበል አሁ ገባር ሙጫ ደብል አራተ ገባር ይብሉት አራተ ገባር ወበል ገባርና ጭሰኛ ኩልም ቅጥን አራተ ገባርም ቅጥን ጭሰኛን አልደበል ምድር የለን አልደበል እንኳም ኦለባን ወለባን ኦለባን ኦለባን አገር ሰብን ምድር ጭስ የሌለን ጭሰኛ ሆነም አለን አራ ተገባሪ ብሉትን አራ ወበል ምድር ወደር አለ ደጋ ወበል ርስ የሌለን ወበል ኳቶም ግረ መንገደኛ አሁኛ ጭበር የቀረስንነም ጎሳዎች አለም አልጋ ባል ነው አልጋ ባል ነው ጨዋ ባል ነው ቆኜ ባል ነው አሁን ክነሙን እንተለፍም አሁ ተትሾ ብናል እንደውየም ደማንባሮ ደማንባሮ ደማንባሮ አውልጂ አውልጂ አውልጂ አውልጂ ቄሳሎ ቄሳሎ ተስፎ በእንደውየም ተስፎ መንክር መንክሪው መንክር በተትነ ነው መንከር መንክር የጎሳስ ምን እግዚአብሔር በላለ ቅዱሳን ይሁ መንክር ማለት ድንቅ ማለት ነው ድንቅ ማለት ግዕዚ ሙለ ለሙለ ሽልት ነዲ አሁ መንክር እግዚአብሔር በላለ ቅዱሳን ይሁ ብሉ አሁ መንክር ወበል ድንቅ ነገር ወበል በተትን አይገባር በተትን ይለል ባይመለል ባይመለልም አስፌ ፍሶ ፍሶ ፍሶ ተቆኛዎች ይገናኝሙን ስለሆነ በሀገራው ያል ገባር ክነም ሽለሙናል አልደበል ገባር ይበተትን የሶዶ ገባር ተኪት መቶ ላለን ተኪት መቶ ላለን አሁ የሶዶ መአይ ኮያንኪትን መአይ ኋ በዚህ በሶዶ በማዎቴ ንሳም ጊዜ በማዎቴ ንሳም አማውቴ ገሬኖ ዋጮ አረትጌ እንደ ውየ አደል አሽገዲያ አሽገዲያ አሽገዲያ አሽገዲያ ነው ከንዝ አሁ እንደ ቡየ ባል ነው እንደ ቡየ ባል ነው ግምሴ ኑረና ሜልኮ ሜልኮ ዳሞ እነነዛም ሶስት አምባ ሶስት አምባ ወገራም ወገራም ዶቢ ድምርክነ ኩያም ክትነ ኩያም ጠቅላላ የገየትስ ግድግሪ ይስምስም ይ ነው። አሁ መጽሐፊ ብንዚ የበለጠ ደስ ሲብል ነበር። መጽሐፊ ነበር በድየን መጽሐፊ ብንዝም ብናወር ደንቅ ነበር። አሁ ማንም ጻፈነ ዶክተር ላጲሶም ጻፈነ ማንም ጻፈነ ተስፋ ገብረየስም ጻፈነ አሁን ባት መጽሐፍ የሆነ ስመው ተሸልን ኳም ጻፈነ ማንም ጻፈነ የኳኒ ሙሉም በተተን ጋ ታምራዮ ሲና ታምራዮ ሲና አሁ ኳም ጻፈነ በተት የጎሳ ስሚኖ ጎች ሲም ሁሰላመጽፊ ሞላልዩ አሁ ታረትገይ ብንመጣ ባረትገ ጎሳ ወተቶ እንደቢት አካሌ ተክለመደን ተክለመደን አመልማል እንደቢት ዋጭ ኮ ስሩ ዋጭ ነው ዋጮ ገባር አስፈካነ ዋጮ አሁ የአረትጌ ገባርን አሁ ቆጥል የአረትጌ ገባር አቆጥለልከይ አሁ በበክሪ ነነሳም ንጌ ንጉሴ ንጌ ውተቶ እንደቢት አመልማል ዘይሳ አካሌ ተክለመደን ተክለመደን

ገሞ እጂሙ ገበሙ ቁናን ቁናን ማንማን የለን አት ነገር በሊያየ አካባቢ የመጠም ሰቦች የለም። በኛ ሀገር በሊያየ ገር ለምሳሌ የወላይታ ተወላጆች ይነሙ። በኛ ሀገር ክንም እንኮ ምን በምን ዘመን መጠም አሁን ክስታኔ ኮኑ ተቀላቀሉ እኛ ሰብ አይነት ኑ አወራር ሌላ ነገር ችልም ተክስታኔ የመጠሙ የቅላቀልም እቅላቀልሙ ቦ ዘመን ክነም የመጠመ ሩቅን የመጠመ አሁ ክነም መጀመሪያው ላይ ታ የመጣ የመጣ መቼም ምኒልክ የጠገር ምኒልክ ጠገር ባለን በወሰነ ፎለ ውሰነምሽ መጀመሪያ የጠግር ባለም ውሰነም ነበር በኳፎ ላ በወጡ እገር ክነም ትኛ አይገበም ትኛ እየገበም በውጆታን ያገባ በውጆታ ገበሙን አሁ ክነም ትኛ ቅጥ ነው ትኛ ቅጥ ነው ባሴ ክነም ከርደድ ክነሙት ነው ባሁ ጡር ተቂበል ገረሙ ጥሩም ገረሙ በእኛ አገርም ሌሌ ነገር ምን ይገርሚ ነገር ባለሙያ ይኖር ባለሙያዎች ነሙን ይለያየው ዘላዩ ዘይ አሁ ብረት ዩዘይ ነው ብረት ዩዘይ ነው ሰሚነነትን ሸክላ ሚውዘይ ነው ሸክላ ሚውዘይ ክነሙ ይነሙ እንጨ ሚውዘይም ገበታ ስሩ ምናምን ይክል ወንበር ምናምን ሰዎች ይነሙ። እዚህ ሰዎች በውጭ የመጣም አደብለም ተኛ አለም ነውኛ ያለም ሰዎች ያለም ሰዎች አት ጊዜ መንግስቱ ኃይለማርያም ቢያቲኒ ስም አትጠረመው የሚል ዘመቻ ቀረሰም ነበር። ሁን ነስ የለምሁንም ዲ መቸም ጋብቻ ሰብ ተራሰው ጊዜ ግባባ አጥመው ቢቆጠር እንዲጋባ ግድ የለ ምካት የለምካት የለ ግንጭ ሰብ ይውዘይኑ ዘላ ምክንያት በሰባ የሆነስ የለ ወይ ብል አቋም አሁን ይኖ ምክንያትሞ የኩልምኛ ቄና ፈጠረ ነው ፈጣሪ። ስለዚህ ያቲንሱ ንሱቃ የለ ዚህ ሰዎች በሌላ ገር የመጠመ ደብለም ትኛ ያለ በዚህ ጫያልም ሰዎች እዚህ ትን ታሪክ ይውደና እዚህ ወሻል ነበር ሸውኒ ተዚህ በረል አሁ የክነም ክነም እኛ ተኛ የበለጥም ሰብነ ማለት እኛ ታተር ደብለ ጦር አገበሙ ጦርም ገረሙ አንደኛ ጦር ገረሙ ኪት ለኛ መማ ኪት ለኛ መማ አሁ ወዘላህነም እኛ ወፍካ መውዘት ይግባናል አለ። ትግባን እናለን እኮ ኩራ ነው። ለገኛ ቶና ነው ተጠቃሚ ነው ከነን ተጠቃሚ ተጠቃሚ ነው እጅነጅ በጥፍ ድር ብንዋጅ ና አሁኛ ብናዋጅ ተክነጌ ባልፈካ ነ ባልፈካ ነ አሁኛ ጥሩና ብነነሙን ያለነ ያብነንም በምን መሰለን ጋብቻ ባዎቻ በወክላኛ ተክንም ባለወጋባኛ ስተትም ስተትን ስህተትን ፍጹም የመጨረሻ ስህተት አሁ ያማጠጢ ምንም ተክነን ብንጋባ የክነንኮን ብንብዛይ

ይህ በድሩ ባቢዎች እኛ ነው የወረስነን፣ ባቢዎች እኛ ስለወረስነን አልደበል እኛ ብንልውጥ

ከታኔ የመጣ ጊዜ ጥንት ያገረ ኋን ከነአነ ከነአነ ተቀዳማዊ ምንልክ ወይን የመጣ ተቀዳማዊ ምንልክ ወይን የመጣ የሰለሞኑ ባይ የሰለሞኑ ባይ ተቀዳማዊ ምንልክ ወይን የመጣ የሰፈረም ጉርአ ቢብሉ በኤርትራ ክልልን ያለ በጉርአ ሰፍ በከነአን ነው የመጣ። በከናን ይመጣ በጉራ የሰፈረበ ምክንያት ይለለተ ንግሥት ሳባ ንግሥት ሳባ ይህ ሁሉ ሰው ለምን ይዘህ መጣ ትበልጎ እኔ እኮ ያመጣኋቸው መዝገብ ያቃቸዋል ማለት ነው መዝገብ ያነብጎይ በመዝገብ ያለ ስምክነም የጠራን ልም ኩልም በህርባ ኢኳ በህርባ ይነ ሰለሞን ኩልም የዛ ሀገር በኢየሩሳሌም ይመጠን ጊዜ እነሰን ጊዜ ኩልም በህርባ ይደም በህርባ ይዲ ኢትዮጵያ ይለፍ ባክ በባክ በህባይ ደህና ሙኝ ባለው ፈቀዱ ኩልም ፈቀደም ፈቀደም ፈቀድለም በህር በህር ባይነት ተምዘገሞ መጠሙ ይመጣም ጊዜ ይመጣም ጊዜ ክስታኔ በወዶ ዘማችነት ዘማሽነት በመርከብ ይጓላል። አልተመዝገበ አልተመዝገበ አልተመዝገበ አልተመዝገበ ዚጎይ ኪያ በጉርሰሜ ምን ይዘመታ ትብልሽ ለጎሽኪ ለቅዳሜ ምን ይል ተበልጉ እኔ እኮ ያመጣኋቸው መዝገብ ያውቃቸዋል ባሉ ጠሮም ጠሮም ጎይ መዝገብ የሻለ ነሚ በቀኛ መዝገብ ያደለ ነሚ በጉራ ጉራ ባሉ በጉራ አሰፈረ ነው በጉር አሰፈረ ነው። አሁ አሁ በዛ ማ ክስታን እንጂ ታይ መዘግብ ይመጣ ሌላ በጉር አልሰፈረ። ዚህ ጊዜ ጦርነት ተነሳ ወይ በዛ ዘመን ጦርነት ይነሳበ ጊዜ ጦር ዝመትም ባሉትን ጦርነትማ ዝመት በባከነ እኛ ምድር መቻብ ከነ ምድር መቻብ ከነ በጉራ ሰፈር ከነ ባይተዋርቅና ይብልሙትም በጦርነት ይዘሙ ሀገር ተወስድሙ ባለነሙን